ሎ ቪዲ ቪዲዮ እየተቀረ ነውሰላም ሰላም ጤና የስጠልኝ ውድና የተከበራችሁ የሰላም ዩቲብ ተከታታዮች እንዴት ናችሁ? ው ዛሬም ከፈልፈላዎች ጋር መጥቻ ያለው አወራት ለንበላ ነው። ራትበላእራት ምንድን ነው? አሙዬ እንዴት ልልከው? ከዛ እንዴት ናችሁ? ደህና ናችሁ ወይ ውዶች? እንዴት ና- እባክሽ ተይው። እንዴት ናችሁ? ሰላም ናችሁ ወይ? እራት ልንበላ ነው። ምነው ምነው ቤቲ እንድትታይ እራት ልንበላ ነው። ቤተሰብ እራት ባ አንድ ሚስጥር ልንገራችሁ፣ ያው ግርግዳውን አታሳያቸው። ዲያስፖራ ነን እያሉ እኛ ኢትዮጵያ ነው ያለነው። እና አላችኋለሁ። ሰላም በሏቸው። አንዳንዱ እየሆናችሁ

ወርቅ ጋአረ ንበላ ነው ቢያንስ ልምበላ ስ ተው ተው፣ ረያይ እንግዲህ ከነዚህ ጋ ነው የምውለው። ከነዚህ ጋር ስሙልኝ፣ ስሙልኝ። እሺ በስመ አብ ወልድ መንፈስ ቅዱስ እንብላ። ከዛ ግን እጣ ተጣጥለው ጸጉሬን ይሰራሉ ዛሬ ማለት ነው። መተኛት የለም እና እራታችን ይህን ይመስላል፣ ይመስላለን አንዲት በርገር ናፍታንሰል ካነሰችን እንግዲህ ዩቱበሮች ሼር ኮፍሪ ማነው፣ ሼር ላይክ፣ ሰብስክራይብ ያደረጋችሁ አበረታቱን፣ እንድንመጣ ሁሌ ሁሌ ሁሌ እንመጣለን። ሼር ካደረጋችሁ ደን ካበረታታችሁ ማን ነው የሰራው? በነገራችን ላይ ክላሳችን ውስጥ ነው እየበላን ያለ ነው። መሽቷል። ሲጀመር ከመሸ ነው የመጣው ምግብ

እኔ የማታጥላችሁ እናንተ ሰሪ ናችሁ። የማይበላ ሰው አለ? አንዲት በርገር እኮ ናት።

እየተዋረዳችሁ ነው። ወንዶች የት ናችሁ? እዚህ ኮሜንት ላይ ወንዶቹ እንድትናገሩ እንግዲህ

ከወልደ ጊዮርጊስ ጋር ለመቆጣ ተጣጣችሁ? ከሰላም ጋር ከሰላም ጋር አረ እናንተ መቅደስ ስትቀመጥ ጎም የሚወርድ ለምን እንደዚህ ምን ነው፣ እንደሱማ ተዋላችሁ? አይ እንግዲህ እጣ ላጣጥላቸው ነው። እጣ ካጣጣልኳቸው በኋላ ፀጉሬን ይሰራሉ። እዛም በኋላ ስካስ እንድራሚ ትፍሰርብሽ አንድ

ግን እንድትሰራ የምፈልገው ሙዬን ነው። የወጣው ለመቅደስ ነው። እንደዛ ተጣለና ማርያም እንደዛ ነው። ቅድም ያልኩት እንድትሰራኝ የምፈልገ ሙዬ ናት፣ የምትቀርጽ መቅደስ ናት ብያለሁ። ወጣው የተጣጣለው ግን ያው ዝም ብሎ ነው፣ ያላወጣ ነው ማርያም እሻውና የመቅደስ ቪዲዮ ቅርጭ እሞት